እባካችሁ ሴቶች እባካችሁ ኩል አትኳሉ። በቃ ኩል መናፍስትን የሚሰበስብ በጣም በቃ ዘመናዊ የሆነ ቡዳ መንፈስ ሰብሳቢ ነው። ሰንገላ የሚባለው ባለው መንፈስ ወደ ሶስት የሆኑ ተግባሮች አሉት። አልኮል ነክ ነገሮችን አረቄ፣ ቢራ፣ እንደገና ጠላ ምናምን መጠጥ፣ አስካሪ መጠጦችን ያስጠጣል። ኛው ትውልድ አልጸለየም። ስለዚህ ለሱ መልካሙ አሁን ጫት መቃም መልካም ነው። ማጨስ መልካም ነው መጠጣት መልካም ነው። መቃም መልካም ነው። መልካም የምትሉት ነገር በጣም ይበዛል። አዲስ ዛሬ ማሮጌ ላይ ካልና ተግባር ደግሞ ሰንገላ የሚባለው መንፈስ ወደ ሶስት የሆኑ ተግባሮች አሉት። አልኮል ነክ ነገሮችን አረቄ፣ ቢራ፣ እንደገና ጠላ ምናምን አስካሪ መጠጦችን ያስጠጣል ጭሳጭስ ሲጋራ፣ ቱንቦ ቱንቦ፣ ሐሺሽ ሻ ጋንጃ፣ ሰንደል፣ እጣን ምናምን ምናምን እንደዚህ አይነት ጭራሽ፣ እዚህ ለሰክተው ሁሉ ሰንደል ቡና የሚያፈሉና የሚጠጡም አሉ። ወንዶች አላያችሁም? አንዳንድ ቦታ ላይ ዱርዮች የጀበና አረ የጀበና ምናምን የርጫት እዚህ ጋር እንደዚህ ይዞ የጀበና ብሎ ስለ እግዚአብሔር ብሎ መለመን ቀርቶ የጀበና ነው የሚለው። ስኒስራ ይሰራላችሁና አረ ብራዘር የጀበና ትንሽ የለም ይላል ወንዱ እኮ ነው የጀበና የሚለው። በጣም ነው የሚገርመው እና ይሄ ወሰንገላ መንፈስ ይባላል ሁለተኛ ተግባሩ ይሄ ነው ሌላው ሶስተኛ ተግባሩ ሰው በቁሙ እንዲሸትና እንዲገማ የማድረግ በምንድን ነው ሆን ብሎ እንዲያው የሆነ በሽታ ኖሮበት አይደለም ንጽህናው እንዳይጠብቅ ተስፋ የሚቆርጥ በፍልስፍና ኦሹ መጽሐፍ በማንበብ ሊሆን ይችላል ራምፓ ወይም ደግሞ ከእግዚአብሔር መስመር በመውጣት በካህናት ኃጢአት በዲያቆናት ኃጢአት በአገልጋዮች በእንደኔ አይነቱ ኃጢአት ሌሎችም ሌሎችም አገልጋዮች በሚሰሩት ኃጢአት ከሃይማኖት እያስርቃቸዋል፣ ዱር እያረጋቸዋል፣ ልብሳቸውን ተዘርክርከው እንዲለብሱ ዝቅ ያለ ሱሪ አለ። አይደለም እንደ ራፐሮቹ ሰንሰለት እዚህ ጋር አርገው ምናም እንደሚሄዱት ከዛ ደግሞ መነቀስ፣ ጸጉራቸውን ጭር አርገው መሄድ በቃ ገላቸውን ከስንት አንዴ የሚታጠቡት ፍየል ፍየል እየሸተቱ ነው የሚኖሩት። ዝርቅ ያለ ባነት ይኖራቸዋል። በቃ ጥርሱ ሁሉ በጫት የተበከለ ይሆናል።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 ክፋትን ለማቆየት ሲታገሉ መልካም ሰዎች መልካምን ለማቆየት በሚያደርጉት ጥረት ውስጥ ይጠፋሉ። መልካም ነገር ቶሎ ይጠፋል፣ ክፉ ነገር ብዙ ለመኖር ይታገላል። እና የዛ ገጽታዎችን ስናነጻጽር በኛ ሕይወት ውስጥ ፊታችን ላይ ነው። አሁን ያለው ትልቁ ነገር መንፈሳዊ ብርሃንን ከማጣት ጋር እንፈተናለን። ስለዚህ የቃይል ኑሮ ለበጎው ነገር መከራ እንደሆነ ሁሉ ዛሬም መልካም ነገር ለሚቀጥለው ትውልድ ለማቆየት የማይቻልበት ሁኔታ ውስጥ ደርሰናል። መልካም ነገር እንዲቆይ ጠላት አይፈልግም። መልካም ነገር ለማቆየት አብርሃም ታግሏል። ስለዚህ እግዚአብሔር አምላክ ለእርሱ ብዙ ቃል ኪዳን ገብቶለት የዛን መንፈሳዊ ጸጋና ኃይል ተስፋ እያደረገ ብዙ መከራ ቢያይም፣ ግን ኑሮው መልካም ነገርን ለማቆየት ነው። ሎጥ ከሁሉም የለበትም፣ ከመልካሙም ከሁሉም የለበትም። ግን መጨረሻ ላይ እንደ አብርሃም በረከት ይዞ አልወጣም። በረከት አልባ ሆኖ ባዶ እጁን ነው የወጣ ስለ መልካም ነገር ግዴለሽ ስለነበረ ማለት ነው። አብርሃም ሁል ጊዜም የሚያየው በእግዚአብሔር አይን ነው። እኔ ወደማሳይህ ትነሳና ሂድ ውጣ ይለው ስለነበረ በእግዚአብሔር የፊት ብርሃን ስለሆነ ተስፋ የሚያደርገው እግዚአብሔር ያየውን እንዲያይ እድሉን አስፍቶለታል። እግዚአብሔር ባየው አይን ስላየ ኑሮው ከጠላት እጅ ሁሉ ሳይቀር ተቋዳሽ ነበረ። ተሰዶም ሀብታምና ባለጸጋ ነበር። ፊቱ ላይ ያለው ብርሃን የእግዚአብሔር ብርሃን ስለሆነ ማለት ነው። በበጎ መንፈስ በመልካምነት መንፈስ የምንኖነው ኑሮ የእግዚአብሔርን ኃይል ማንጸባረቂያ ይሆናል። ስለዚህ ጎረቤቶቻችን ለክፋት ሲዘጋጁብን በእግዚአብሔር ኃይልና ጥበብ በመልካም በምንሰጠው ምላሽ ህይወታችን የተቃና ይሆናል። ለእነዚህም ሰዎች ውሎ አድሮ መንፈሳዊ አስተማሪዎች እንሆናለን። እናንተ ጸሎት ቤት አሁን አላችሁ እንበል። የቅርብ ዘመዶቻችሁ ግን ጸሎት ቤት የላቸውም፣ ግን እንዲህ ይላሉ፣ መልካም ነገር የለም፣ ሰላም የለንም፣ ሁል ጊዜ በረከት የለንም፣ ሁል ጊዜ ገንዘባችን ይበተናል፣ ደክመን ጥረን የምናገኘው ነገር የለም እያሉ ሲጨነቁ ትሰማላችሁ። ጸሎት ቤት ስሩ ለእግዚአብሔር አስራት አውጡ። እኛ በዚህ መንገድ ሄደን በረከት አግኝተናል ብላችሁ ለመናገር ድፍረቱ አይኖራችሁ። ይተቹናል፣ ወይ ይቃወሙናል፣ ወይ ይሰድቡናል ነው የምትሉት። ግን እንደዚህ አይደለም። ሁል ጊዜ አንድን ሰው አንድ ጊዜ አይገባውም። ደግመህ ደግመህ ደግመህ ስትነግረው ነው አሁን ለዘመናት ለዘመናት የእኛ አገልግሎት አስማተኛ እንደሆነ ሲነገር ነበር የቆየው። አሁን ለምን አስማተኛ አልሆነም? ደግመህ ደግመህ፣ ሳትሰለች ና ሳትታክት ስትነግረው የላላውን ታጠብቃለህ፣ የደከመውን ታበረታለህ፣ የተጠራጠረውን ታጸናለህ። እንደገና ህይወታቸውን እንዲያስቡ ታግዛች አለ ወይም ታግዟቸው ወደ ቀኝ የቀኝ ወደ ግራ ድብልቅልቅ ይላል። እንግዲህ ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ወደዚህ ምድር ላይ ሲመጣለን፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። ዓለምን የሚገዛ ዓለምን የፈጠረ ዓለምን የሚገዛ ዓለምን አሳልፎ የሚሰጥ በመንፈስ ቅዱስ ግብር ህይወታችንን እና አናኗራችንን የለወጠ መንፈሳችንን የባረከ የሰማያዊ መንግስቱን የሰጠን ማን ነው? ስሙ ኢየሱስ ክርስቶስ ከክርስቶስ የሚርቅ ትውልድ ሁል ጊዜ በራሱ የተጠላለፈ የክፉ መንፈስ ዘር የመሆኑ ጉዳይ ላይ ፍጥነት አለው። በጣም ይፈጥናል። እንኳን እሱ ክርስቲያኑ እንኳ ይሄው በውስጡ ክርስትናን በሚመስል ነገር የገቡ ከክርስቲያኑ ከራሱ ሕይወት በምቀኝነት ተልከው የገቡ መንፈሶች እንኳ ህብረት ፈጥረዋል። እንኳን ሌላው ቀርቶ ማለት ነው እ ወደ እስልምናው መንፈስ ሄደን ማለት በማን በኩል ትቋቋመው? ስለዚህ አስራ ሁለት ጊዜ አይደለም ሌላ አስራ ሁለት ጊዜም ኦፕራሲዮን ሊያስደርጉ ይችላሉ። በማን በኩል የመላእክቱ ጥበቃ እንዳይኖር የለም፣ እምነቱ የለም፣ የቅዱሳን ጥበቃ እንዳይኖር የለም፣ የጻድቃን መንፈስ ጥበቃ እንዳይኖር የለም። ስለዚህ ምንም የለም? የአማላጅነት መንፈስ የለም የክርስቶስ ኃይል የለም። በማን በኩል ይቋቋሙት? በመሆኑም ክፉ መናፍስት ዘር እየሆነ መቀጠሉ የማይቀር ሂደት ነው። ለዚህ ነው ሰይጣን ሰው ሰይጣን የሆነው። ማይግሬን አሉኝ። ማይግሬን አሉ። አይሻልሽም፣ በቃ መድኃኒት መውሰድ ነው። አደኝም አሉ። ማይግሬን ነው። አድጅም፣ አደኝም፣ መድኃኒት መውሰድ ብቻ፣ መድኃኒት ብቻ መውሰድ ምንድን ነው የማይግሬን መድኃኒት ምንድን ነው አለ። ካፌ እርጎት የሚባል እዚህ ሀገር የለም፣ ከውጭ ነው የሚመጣው። እና እሷን ብቻ ክርስቲያኖች የምታመጣልኝ ከውጭ ስቲ የማይግሬን ነው የምትልኪ። ውል ጊዜ ጠጋ በይ ወደዚ የሚሰጠኝ የወረቀት የመድኃኒቱን ስም ሲሰጡኝ፣ ከዛ እየገዛሁ ይዤላት እመጣለሁ። ምን ያህል ይፈጃል? የማይግሬን መድኃኒት ውድ ነው። በዚህ ሀገር ሲመነዘር ወደ ሺህ ሁለት መቶ እንደዚህ ሆነ። አንዷ እንትን አንዷ ካርቶን ስለዚህ እድሜ ልኳን የማይግሬ መድኃኒት መውሰድ አለባት ማለት ነው። ሐኪሙ እንዳለው ው ሳታቋርጭ ውሰጅ ተብላ እዚህ ስለሌለ፣ ከዛም ጭልኛ ልጅ ስመጣ ስመጣ እያስኩላት እመጣለሁ። የት ነው የምትኖሪው አንቺ? የመን የመን ነው ምኖሪ? እንግዲህ ተመልከቱ። አሁን ማይግሬ አይድንም የሚለው ነገር የዘመናችን የሕክምና አንዱ መግለጫ ሆኗል። አይድንም ምን ጊዜ ነው የሚያምሽ? በቃ ወይም ስራ ስሰራ ወይም ተኝቼ ስነሳ በቃ ላቆም። በራሱ ሰዓት ይነሳል። እና ብዙ መደሰት የለብኝም፣ ብዙ ማዘን የለብኝም። ደስታንም ትፈሪያለሽ? ይነሳብኛል። ወዲያውኑ ራሴን ያመኛል። ወዲያውኑ ራሴን ያመኛል። ስታዝኝስ ሳዝንም፣ ወዲያውኑ ካለቀስኩኝ፣ ወዲያውኑ ያመኛል። በቃ ሁለት ሶስት ቀን አንዳንድ ጊዜ አስራ አምስት ቀን ወይም አንድ ወር አይለቀኝም ራስ ምታቱ። አንተስ ሴት ነህ አንተ? ማይግሬን የለብህም? ጠቀብ እኔ የለብኝም።

እዛም እምቢ አለ ይጠማማል ነገሮች ሁሉ ሁሉ ነገር ሁሉ ነገር እምቢ አለ እምቢ አለ። አራት አመት እንግዲህ እምቢ አለኝ። አራት አመት ምንም የሰራው ነገር የለ፣ ይበላሻል፣ ጀምርና ይበላሽብኛ። አሁን ቪዛ ሲበላሽብኝ መጣው ለረፍት። ከየት ከዱባይ የዱባዩ ቪዛ ነው የተበላሸው። ስለዚህ ወደዚህ መጣ እስከሚከፈት አሁን ቁጭ ብያለሁ። ሁለት ወሬ ነው ሁለት ወዲህ ሙላ ነው ቁጭ ብያ እንዴት ሆኖ እንዴት ሆኖ ስራ ዝግት ከዚህ እኮ ተብተብ ያደረጉት አብረው እየቃሙ አብረው ትሰሩለታል። አብረው እየቃሙ የልጅ ሀብታን ይሉታል። የያዘውን ብትን ሀብትን በውዳሴ በቃ በዛው ከእናቱ ይወስዳል። ይህን ሰራ ሌላ እናትየ ማጨክን ትሰጠዋለች። እናት ሆነሽ አንቺ ናት። እናት እሷ ነች። አዎ እናት ታላቅ እሷ ናት። የኔ ገሷ ደግሞ አንድ ታላቅ አለ አንመጣም። ያስፈለፈልናት ከልጅ እንዳጫጩት ፍልፍል ፍልፍል እሷም ልጅ ነች። አብራ አብራ ልጅ አብራ ፍልፍል ፍልፍል። ግን ደስታ የለም ምንም። የኛው ትውልድ አልጸለየም። ስለዚህ ለሱ መልካሙ አሁን ጫት መቃም መልካም ነው፣ ማጨስ መልካም ነው መጠጣት መልካም ነው። መቃም መልካም ነው። መልካም የምትሉት ነገር በጣም ይበዛል፣ ግን ያ መልካምነት አይደለም። የሱሰኝነትን ዓለምና ሁኔታ እንድንቀበለው የሚያግዘን የጸሎት ኃይል ከመተው ባሻገር እግዚአብሔር ለእኔ ምን ይላል የሚለው ነገር ላይ ትኩረት አልሰጥ ስንል ብዙ የእግዚአብሔር በጎ ነገሮች ከውስጣችን ይጠፋሉ። አሁን ይሄኛው ትውልድ በደንብ ስንመለከተው ብዙ ክፉ ነገሮች እንዲኖርበት ራሱን አዘጋጅቷል። ራሱን በብዙ መንገድ አዘጋጅቷል። ትልልቆቹን ሲያይ በትልልቆቹ መጥፋት ላይ ራሱን እያጠፋ ነው። ለምን? ሰው የእግዚአብሔር ቃል ምን ይላል የሚል ሳይሆን አሁን ሳይንስ ምን ይላል፣ ሳይኮሎጂ ሪኦት ዓለም ምን ይላል የሚል ትኩረት ነው የምንሰጠው። እነዚህ ነገሮች ሰው ሰራሽና ከመናፍስቱ ክፉ ጎራ ጋር የተያያዙ ስለሆኑ በቀላሉ ለበጎ ነገር የተዘጋጀን እንዳንሆን ያደርገናል። ለሌላው እንዳንጨነቅ ለሌሎች በረከት የምንሆንበትን መንገድ እንዳናስብበት ያደርገናል። ለዚህ መልካም በሆነ መንገድ ውስጥ የምንሰለፍበትን ህይወት እናጠዋለን። በመሆኑም አልበራ ይላል ማለት ነው። ወደ ሌሎች አይበራም። እንኳን ወደ ሌሎች ለራሳችንም ብርሃኑ የለንም። የበጎ ነገር ብርሃን ማለት ነው፣ የመልካም ነገር ብርሃን እና የእግዚአብሔር ክብር የሚበዛው የሰማይ አባታችን ኃይሉን እና ሰማይ ረድኤቱን የሚሰጠን በመልካም ስራችን ውስጥ ነው። ዘመኖችም የሚወሰኑት ልክ እንደዚህ ነው። በእያንዳንዷ ጊዜ ያለን ቡራኬ የቀጣዩን ዘመን የተባረከ እንዲሆን ያደርገዋል። በሰዎች ፊታች በሰዎች ፊት ይብራ በማፊት ይብራ በፊታቸው ይብራ። ለዚህ አንድ ትልቅ ምሳሌ መውሰድ እንችላለን። ቃይል እንውሰደው የቃየል ፊት አልበራም። በወንድሙ በአቤል ፊት እጅግ በጣም አደገኛ የሆነ ጅማሬ ያኔ ተጀመረ። የቃየል ርዕዮተ ዓለም ሌላ ነው፣ የአቤል እምነትና አምልኮት ሌላ ነው። እነዚህ ሁለት ልጆች ገና ብቅ ሲሉ በምድር ላይ ሁለቱ ብቻ ነበር፣ ሌላ የለም እኮ ሌላ ሰው የለም። በሁለቱ ልጆች መካከል ያለው ፊት በጣም ልዩነት አለው። ቃየል በጣም ተናደደ በአቤል ስራና በአቤል ድርጊት። ስለዚህ መልካሙ እንዲጠፋ በጣም ትግል አደረገ። እንግዲህ የመጀመሪያዎቹ ሰዎች እኮ ናቸው እና ወንድሙን ገደለው። መልካም ብታደርግ ፊትህ ይበራ አልነበረምን አለው። አያችሁ የእግዚአብሔር ብርሃን ያለው በሰው ፊት ነው በሰው ፊት ውስጥ ነው ብርሃን ያለው መልካም ብታደርግ ፊትህ ይበራ አልነበረምን ስለዚህ በአንተ ፊት ኃጢአት ታደባለች በደጅህ ነች አለ ከዛ በኋላ በቃ ወንድሙን ወስዶ በድንጋይ ወግሮ መውገር ለመጀመሪያ ጊዜ በሁለቱ ልጆች መካከል ተከሰተ።